ሰላም ጤና ለእናንተ ይሁን። ውድ የሸጋዋ ዩቲዩብ ተከታታዮቻችን እንዴት ሰንብታችኋል? ዛሬም እንደወትረው ለእናንተ የበጃሉ ያልናቸውን ከሊቃውንትና ከተለያዩ መዛግብት ያገኘናቸውን መረጃዎች ለምስክርነት በማዘጋጀት ከሚታየው ጀርባ የማይታየውን ረቂቅ ሚስጥር ልናካፍላችሁ መጣን። የድንጋይ ዘመን ወይም ስቶኔጅ እየተባለ ከሚጠራው የኋለኛው ዘመን ዛሬ የሰው ልጅ ሰለጠነ እየተባለ ፈጣሪውን እየዘነጋ ይገኛል። ከድንጋይ ዘመን ወይም ስቶኔጅ ያልነበረን አሁን በሰለጠነው ዓለም እየታየ ያለው ክስተት ልብ ብሎ ላስተዋለው እንዲህ ነው። የመጀመሪያው የባልና ሚስት ፍቺ፣ ሁለተኛው ዝሙት፣ ሦስተኛው ደግሞ የወጣት ሴቶች ውበት ያለ ጊዜ እንደ ቅጠል መረገፍ ነው። እነዚህ ከላይ የገለጽናቸው በዘመናችን አብዝተው እየተስተዋሉ መሆናቸው አስተዋይ አእምሮ ላለው የተሰወረ ጉዳይ አይደለም። ለመሆኑ ለዚህ ሁሉ ተያያዥ ክስተት ምክንያቱ የስልጣኔ ውጤት የሆነው የሴቶች የወሊድ መቆጣጠሪያን ክብል ወይም በሳይንሳዊ ስሙ ፖስት ፒል ፕላን ቢ አፍተር ሞርኒንግ ኢንፕላንት እና ሌሎች ተመሳሳይ ተግባራት ላይ የሚውሉ ውጤቶች መሆናቸው ተረጋግጧል። የወሊድ መቆጣጠሪያን ክብል እንዴት ለትዳር መፋታት መንስኤ ይሆናል? እንዴት የሴት ሕፃናት መውለድ ለዝሙትና ለውበት መርገፍ መንስኤ ይሆናል? የሚል ጥያቄ በሁሉም አእምሮ ውስጥ እንደሚፈጠር ሳንጠራጠር እንሶቻችንን እናካፍላችሁ ተዘጋጅተናል። አንዲት ዕድሜዋ ለወሊድ የደረሰች ሴት ወይም ማህጸኗ ልጅ ለመሸከም ዝግጁ የሆነች ሴት ማህጸኗ አቫሪ በሚባል ክፍል ውስጥ እጅግ ብዙ እንቁላሎች ተከማችተው ይገኛሉ። ከነዚህ በርካታ እንቁላል አንዳቸው ብቻ በመውጣት ወደ ፍሎፒያ ቱብ ይሄዳል። እዛም በመቀመጥ የወንዴን ዘር እስከሚያገኝ ይቆያል። በአማካኝ እስከ 24 ቀን በዚያው ከተቀመጠ በኋላ የወንዴ ዘር ካላገኘው በመፈራረስና በደም መልክ ይወጣል። ይህም ፈሳሽ ማንስትሬሽን ወይም የወር አበባ በመባል ይታወቃል። ይህ እንቁላል ፈራርሶ ከሴትዋ አካል ለመውጣት እስከ ስድስት ቀን ሊፈጅ ይችላል። የሴቷ ማሐፀን በድጋሜ ሌላ እንቁላል ወደ ፍሎፒያ ቱብ ይልካል። የወንዱ ዘር ወደ እንቁላሏ ከመጣ ሁለት ዘሮች ውህደት ይፈጽማሉ። ቀጥሎም ወደ ማሐፀኗ በመጓዝ የሁለት ዘር በማሐፀኗ ውስጥ በማደግ የሰው ቅርጽ ይዞ ይወለዳል። ይህ ሁሉ ሂደት የሚካሄድበት የሴት ልጅ ማሐፀን ውስጥ የወሊድ መቆጣጠሪያ እንክብሎች ጣልቃ ይገቡና ታላቁን ቀውስ ይቀሰቅሳሉ። ለመሆኑ የወሊድ መቆጣጠሪያ እንዴት ነው ስራውን የሚሰራው ቢባል እንዲህ ነው ፖስት ፒል አፍተር ፒል እና መሰሎቹ በውስጣቸው የተዘጋጀው ንጥረ ነገር በሴቷ ደም አማካኝነት በደም ስራ ውስጥ እየተጓዘ በመሄድ የሴቷ እንቁላል ክምችት ያለበትን አካባቢ በመዝጋት ከወንድ ዘር ጋር እንዳይገናኝ ይዘጋል። እንደገናም ለ72 ሰዓት እየተባለ የሚወሰደው ደግሞ ወደ ሴቷ ማህፀን በመግባት የሚያገኘው የወንዱና የሴቷ እንቁላል ከተዋሃደ በኋላና በማህፀን ውስጥ ተቀምጦ ስለሆነ ውህደቱ እንዳይቀጥልና ፅንስ እንዳይፈጠር ለማድረግ ያለውን ኃይል ተጠቅሞ እንቁላሎቹን ያፈራርሳቸዋል ብሎም ለውህደቱ የሚለቀቁትን የሆርሞኖች ንጥረ ነገር በማገድ እንቁላሎቹን ከማህፀን ያስወግዳቸዋል። ኢምፕላንት ወይም በማህፀን በክንድ ውስጥ የሚቀበሩት ደግሞ ለፅንስ ማሳደጊያ የሚመረቱ ንጥረ ነገሮች ወደ ማህፀን እንዳይደርሱ ቱቦዎችን የሚዘጉ ሲሆን ከጠጣር የሚመደቡ በመሆናቸው በሰውነት ውስጥ ለረጅም ጊዜያት ይቆያሉ። ፍችና እንክብሎቹ እንዴት ተገናኙ? ለሚለው ጥያቄ መልሱም እንዲህ ነው። የወሊድ መቆጣጠሪያ እንክብሎች ወይም ፖስት ፒልስ በውስጣቸው የያዙት የሆርሞን ማገጃ፣ ጸረ ሆርሞን ንጥረ ነገር በተደጋጋሚ የገባ የሴቷን የሆርሞን ዑደት በማገድ ስርዓተ ዑደቱን ያናጓል። በዚህም የተነሳ ግለሰቧ ወይም ሴቷ ለዲፕሬሽን እና ለከፍተኛ ድብርት ትጋለጣለች። ይህም ድብርት ባልታሰበ ሁኔታ የባህሪን መለዋወጥ ይፈጥርባታል። ተስፋ መቁረጥ፣ በድንገት መቆጣት፣ የሥራ ፍላጎትን ማጣት በከፍተኛ ሁኔታ ታንጸባርቃለች። በዚህና በተያያዙ መነሻዎች የትዳር አጋሮቻቸው ወንዶቹ የመራቅና የመለያየት ክፍተትን ይፈጥራሉ። የባልና ሚስቱ ክፍተት መፈጠር የተለያየ ምክንያት እየተሰጠው ሳይፈታ ሲቆይ ወደ ፍቺ መሄዳቸው አይቀሬ ጉዳይ ነው። አሊያም በትዳር ላይ እያሉ ከሌላ ሰው ጋር ዝሙት የመፈጸም አዝማሚያን ያሳያሉ። ዝሙትን ካንክብሉ ጋር ያገናኛቸውን መንገድ አንዱ ይሄ ሲሆን፣ ሁለተኛው ደግሞ እድሜያቸው ለህጋዊ ትዳር ያልበቃ ተማሪዎች ይህንን የወሊድ መቆጣጠሪያ እንክብል በቀላሉ ማግኘት ስለሚችሉ ከፈለጉት ተቃራኒያቸው ጋር ዝሙት ለመፈጸም ይበረታታሉ። በዚህም የተነሳ በትምህርት ቤቶችና ወጣቶች በሚበዙባቸው አካባቢዎች ዝሙትና የወሲብ ንግድ እየሰፋ መታየቱ ማንንም የሚክደው አይደለም። የዚህ እንክብል ሌላኛው ውጤት ደግሞ የወጣት ሴቶች ውበት ያለ እድሜያቸው እየረገፈ መታየት ልብ ማለት ይጠይቃል። እኛም ይህንን ክስተን ለማረጋገጥ ደፍረን ለሚዲያ ለማብቃት ይረዳን ዘንድ በተለያዩ ትምህርት ቤቶችና ወጣቶች በሚገኙባቸው ቦታዎች በመንቀሳቀስ በመጀመሪያ ወንዶችን ማለትም እድሜያቸው ከ18 እስከ 20 የሚደርሱ ወጣቶችን በመሰብሰብ ጥያቄዎችን አነሳንላቸው። ነጻ የሆነ ውይይትም እንዲያደርጉ እድሉን ሰጠናቸው። ከውይይታቸውም እንዳየነው አብዛኛዎቹ ያላገቡ ሲሆን ነገር ግን የሴት ፍቅረኛ እንዳላቸው አጫወቱን። ከፍቅረኛቸው ጋርም ቢያንስ በሳምንት አንድ ጊዜ የሩካቤ ስጋር እንደሚፈጽሙ ነግረውናል። እነዚህን ወጣቶች ስለ ጋብቻና ስለ ወሊድም አንስተን አነጋግረናቸዋል። አብዛኛዎቹ ጋብቻ የሚጠሉና የማይፈልጉ እንደሆነ ተናግረው ፍቅረኞቻቸው እንዳይወልዱ ደግሞ የወሊድ መቆጣጠሪያ እንክብሎችን እንዲውጡ እንደሚያደርጉ ተናግረዋል። ቀጥሎም ስለ ፍቅረኞቻቸው ውበትና ቁንጅና የማስረጃ ፎቶም ካላቸው ለሌላው እንዲያሳዩ አመቻችን። አብዛኛዎቹ ወንዶች እንደ ቅሬታ ያነሱት በፊት ሳገኛትና ስትዋወቃት ቆንጆ ነበረች፣ አሁንም በእርግጥ ቆንጆ ነች ማለት ይቻላል። አሁን ወፍራ ነው እንጂ በፊት እንደዚህ አልነበረችም፣ ሜካፕ ነው መሰለኝ፣ መልኳ እየተለወጠብኝ ነው የሚሉ ቅሬታ ያዘሉ ንግግሮችን የሰማን ሲሆን ከሁሉም የሚያሳዝነው ደግሞ ይህ ነው። ፍቅረኛዬ የ20 ዓመት ሴት ናት ያለን አንድ ወጣት ፎቶዋን ለእኛና በዙሪያችን ለነበሩ ወጣቶች አሳይቶ የእድሜዋን ግምት እንዲነግሩን አድርገን ነበረ። አንድም ሰው ይህችን ወጣት ከ30 በታች ገምቷት አልነበረም። የሌሎቹንም እንዲሁ አደረግን። አብዛኛዎቹ ሴቶች ወጣት ቢሆኑም ሲታዩ ግን ሴት ወይዘሮ ወደ መምሰል እየቀረቡ ያሉ ይመስሉ ነበረ። በተመሳሳይ ደግሞ ወጣት ሴቶችን በመሰብሰብ ተመሳሳይ ውይይት እንዲያደርጉ ያደረግን ሲሆን ምስላቸውንና ድምፃቸውን ለመቅረጽ ፈቃዳቸውን ጠይቀን ፈቃደኛ ለመሆን አልደፈሩም። ነገር ግን እንዳጫወቱን ከሆነ የወሊድ መቆጣጠሪያ እንክብል እንደሚጠቀሙ አጫውተውን ስለ መልክና ስለ ውበት አነሳን። አብዛኛዎቹ መድኃኒቱን መጠቀም ከጀመሩ በኋላና ከዛ በፊት ያላቸው ሁኔታና እይታ የማይመሳሰል ሆነው አግኝተነዋል። እነስቶቹም በማላውቀው ሁኔታ በአጭር ጊዜ ፊቴ ላይ ማዲያት የሚመስል ነገር መታየት ጀመረ በማለት አንዳንዶቹ ሲናገሩ፣ ጥቂቶቹ ደግሞ ከየት እንደመጣ ሳላውቀው በውርጭ ወጣብኝ በማለት ግራ መጋባታቸውን ተወያይተውበት ነበረ። እኛም ችግራቸውንና ቅሬታቸውን ሰምተን መፍትሄውንና ምክንያቱን እንደምንደርስበት ነግረናቸው በሸጋ ዋቲው በኩል እንደምንገልጽላቸው ቃል ገብተን ተለየ ናቸው ፖስትፒልና ተመሳሳይ ምርቶችን የሚጠቀሙ ሴቶች አካላችሁ ላይ ያለውን ለውጥ አስተውላችሁታል? የወገብ ቅጥነትና ቅርጽ መበላሸት፣ በእምብርት አካባቢ የስብ መከማቸት ወይም ቦርጭ፣ የፊት ቆዳ ድርቀት ወይም አመድ የመሰለ ወዝ ጉንጭና አፍንጫ ላይ ማዲያት መሳይ መታየት፣ ወገባ አካባቢ የስበት ክምችት መታየት፣ የአይን መጥበብና መፍዘዝ ከብዙዎቹ በጥቂቱ የሚታዩ ለውጦች ሲሆኑ በሴቷ ማህጸን ውስጥ ደግሞ በሚፈጠር ችግር የወሊድ መቆጣጠሪያ የምትጠቀም ሴት የወር አበባ ወይም ፔሬድ ያለ ቀኑና ሳይጠበቅ በየትኛውም ቀንና ሰዓት በመምጣት ሴቲቱን ሊያደናቅፋት ይችላል። ብሎም የማይቆም ደም ከማህፀን ወደ ውጭ በመፍሰስ የሴቲቱን ህይወት ስጋት ውስጥ ያኖረዋል። ብዙ ሴቶች ለዚህ ችግር እየተጋለጡ ያሉ ሲሆን አብዛኛዎቹ ለምን እንዲሆንኩኝ በማለት ግራ ሲጋቡ ይታያሉ። የሚወስዱትን ክብል ግን እንዲህ ያደርገኛል ብላ የምታስብ ሴት ግን አትታይም። ምክንያቱም የዋጠችውን ክብል እንዳታረግዝ የሚያደርጋት መሆኑን እንጂ የማታውቀው በምን አይነት መንገድ እርግዝናዋን እንዳገተላት አታውቅምና ነው ቀደም ብለንም እንደገለጽ ነው። እንክብሎቹን የዋጠኝ ሴት ከደቂቃዎች በኋላ በደሟ ይሰራጫል። በተለያየ የአካል ክፍሏ በመሰራጨት ሆርሞኖቹ የሚያመነጩትን ንጥረ ነገር እንዳይተላለፉና የወንዴና የሴትዋ ዘር እድገት የሚሰጡ ምንጮችን ይዘጋል። ሌላው ደግሞ ለሰባ ሁለት ሰዓት ድረስ በማሐፀን ውስጥ ገብቶ እርግዝናን የሚያቋርጥ ሲሆን የሴት እንቁላልና የወንዴ ዘር ከፍሎፒያ ቲውብ ወጥቶ ወደ ማሐፀን በመግባት የማፀን ግድግዳ ላይ በመጣበቅ ሂደት ላይ የደረሰን ውድ እንክብሉ ያቋርጧል። በዚህም ሳቢያ በተለይ ሲደጋገም የሴቷ ማህፀን ግድግዳ የመቁሰል አደጋ ይደርስበታል። ሴቱቱም የማያቋርጥ የደም መፍሰስ ታስተናግዳለች። አቫሪ ደግሞ በ24 ሰዓት የሚልካቸው አንድ ወይም ሁለት እንቁላል የወንድ ዘር ካላገኘ ወደ ማህፀን በመሄድ የማህፀን ግድግዳ ላይ በመሆን ፈንታ ወደ ደምነት በመቀየር ሴቲቱን የተዛባ ፔሬድ እንድታስተናግድ ያደርጋታል። ይህ የወሊድ መቆጣጠሪያን ክብል ፀረ ሆርሞን በመሆኑ ሆርሞኖችን ይዘጋል። አቫሪ የተባለ የሴቷ ውስጣዊ አካል የሴቷን እንቁላል የሚያመርት ሲሆን የተመረተውን እንቁላል አንድ አንድ እያደረገ የወንድ ዘር እንዳያገኙ ይልካቸዋል። ወንዶች በሴቷ እንዲሳቡና ያመረተቻቸው እንቁላሎች ውጤት እንዲያመጡለት የሚያደርግ ንጥረ ነገር አብሮ ያመርትና ይለቃል። ንጥረ ነገሩም በሴቷ መላ አካል በመሰራጨት ሴቲቱ በውበት የተሞላች ያደርጋታል። ለምሳሌ የድምጿ ማማር፣ የቆዳዋ ጥራትና ልስላሴ፣ የአይኗ ንጣትና መጠን፣ የወገብ ቅጥነትና የዳሊዋ መስፋትና የጡቶቿ ቅርጽ በማስተካከል ጠለቅ ያለ ተፈጥሯዊ ምስጢር ይሰራል። ሴቲቱም ወንዶቹን የመሳብ ጉልበቷ በዚህ ሆርሞን አማካኝነት የሚገኝ ሲሆን ፖስት ፒልና ኢምፕላንት የመሳሰሉት በሚገቡበት ጊዜ ይህንን የውበት ምንጭ የሆነን ሆርሞን ያቋርጡታል። በዚህም የተነሳ በሴቷ ላይ ፈጣን የሆነ ለውጥ ይታያል። እነሱም የፊቷ ወዝ መድረቅ እና ማዲያት መሳይ ጥቁረት አሊያም ጭጋግ በማልበስ አመዳማ መሆን፣ እንብርቷ አካባቢ እየሰብ መከማቸት፣ የዳሌና ወገብ ቅርጽ ማጣት፣ ድንገተኛ ውፍረት በማላበስ ሴቷን ከእድሜዋ በላይ ትልቅ ሴት መስላ እንድትታይ ያደርጋታል። በዚህም የተነሳ ወንዶችን የሚስበው ንጥረ ነገር በሚፈጥርላት ፈገግታና ጨዋታ የሚታወቀው ገጽታዋ ለድብርትና ለጭጋግ የተጋለጠ ይሆናል። ወንዶችንም የሚስበው መግነጢሳዊ ኃይል በመሰወሩ ወንዶች ባላወቁት ሁኔታ ፊታቸውን ወደ ሌላ ያዞራሉ። ክቡራንና ክቡራት አድማጭና ተመልካቾቻችን እኛ ዛሬ የነገርናችሁን ታረጋግጡ ዘንድ እንወዳለን። እንክብሎቹን የምትወስዱ እስቲ እራሳችሁን እዩት። ይህንን ፕሮግራም ያያችሁና የሰማችሁ መልእክትና አስተያየታችሁን ጻፉልን። በሌላ ዝግጅታችን በተፈጥሯዊ መንገድ አለማርገዝ እንዴት እንደሚቻል ፕሮግራም ሰርተን ይዘንላችሁ እንመለሳለን። እነሆ አበሬያችሁ የቆየሁት ሸጋዋ ነበርኩ። ለነበረን ጊዜ ከለባ አመሰግናለሁ። በሌላ ዝግጅት ተመልሰን እስከምንገናኝ ሰላም